ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይሁንልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሲያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 29 ቀን ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ለተጸነሰበት ታላቅ ዕለት እንኳን አደረሰን አደረሳችሁ። ይህ ገብረ መስቀል ሚዲያ ነው። አጠር ላለ ሰዓት በዓለ ትስብእቱን ምክንያት አድርገን የተወሰኑ ደቂቃዎች እንማማራለን። የጅማሬም የፍጻሜም ባለቤት እግዚአብሔር ሁላችንንም እንዲያስተምረን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ መጋቢት ሃያ ዘጠኝ ቀንን ስናስብ ወደ ዘጠኝ መሠረታዊ ነገሮችን እናያለን። አጠር መጠን አድርገን ነው የምንመለከታቸው። የመጀመሪያው አመይፈጥራ እግዚአብሔር ለምድር ይዜነሆለ ሰማይ ወይ ወይተማከረም ስለመላይት ይ ይላል። እግዚአብሔር ዓለምን ሲፈጥር ከማንም ጋር አልተመካከርም ለማንም አልነገረውም ይላል። አልቦ ሀበቦ ዓለሙን ካለመኖር ወደ መኖር አመጣና በዕለተ ሰንበት ኦሪት ዘፍጥረት ምዕራፍ አንድ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል አስቀድሞ እግዚአብሔር በፈቃዱ ሰማይና ምድርን ፈጠረ ይልና ከእሑድ እስከ ዓርብ 22ቱ ሰነት ፍጥረት ፈጠረ ይላል የፈጠረውን ፍጥረት ላይ በሁሉ ዘተፈጥረ ለመፍቀደ ባበያን ቦም እንዲሆን ለምህሮ ቦም እንዲሆን ለተገብሮ እነሆ አዎ ከፈጠረው ፍጥረትም ቦም ሆሞ ለምህሮ ለአስተማሪነት፣ የሰማይ ረቀቱ፣ የመሬት እርዝማኑ እንዲሁም ደግሞ አዎ እነሆ የመላእክት ያለመጨበጥና ዘላለማዊነት ይልቁንም ደግሞ የሰው ልጅ አምላኩን መምሰልና የእግዚአብሔር ሰውን መምሰል ይህንን ባይራሳብ በተባለው ትምህርታችን በሰፊው የሚተነተንና የሚነገር ነው ማለት ነው። በአጭሩ ግን መጋቢት 29 ቀን እግዚአብሔር ሀያ ዓለማትን ፈጥሯል። ከላይ አስር ከታች አስር ሰባቱ ሰማያትን ፈጥሯል። ዓለም ውሃ ነበረች፣ ሶስት አድርጎታል። ውሃውን አንዱን ከላይ ከሰማይ እንደምናየው ይሄ ሰማይ የምንለው ጠፈር ነው። ከላይ የሐኖስ ውሃ ነጠብጣብ ከታይ ደግሞ የፀሐይና የጨረቃ የከዋክብት ብርሃን ይመግበዋል። ባጭር አገላለጽ አንዱን ውሃ ከላይ ከፍሎታል ይላል። ሁለተኛው በምድር ነው። ሶስተኛው ደግሞ ውቅያኖስ ነው። ይህ ለየና የብስና ባህር ባህርና የብስ ደረቅና ውሃ አድርጎ ዓለምን ፈጠረ። ፈጠረና ለእግዚአብሔር ምድር በመላ ዓለምን ወኩሎ ሙላ የነብር ውስጥ ምድር ዓለም በሙሉ የእግዚአብሔር ናት። እግዚአብሔር አምጧታል፣ እግዚአብሔር ይወስዳታል። እግዚአብሔር ሰማዩን ጣር አድርጎ መሬትን መሰረት አድርጎ ዓለምን ፈጥሯል። በዓለም ውስጥም ሀያ ሁለት ስነ ፍጥረትን ፈጥሯል። የመጀመሪያውን ሰው አዳምን የመጀመሪያውን ሴት ሔዋንን አድርጎ እግዚአብሔር ፈጥሯል። ከዚህ በኋላ ዛሬ የዓለም ቁጥር ከስምንት ቢሊዮን በላይ ወጥቷል። ለዚህ መሰረቱ መጋቢት 29 ቀን ነው ማለት ነው። ለዚህ ያደረሰና አምላክ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን በአጭሩ ዓለም ከተፈጠረ ዘመን ቢቆጠር ማለት ነው። የብሉ ኪዳንን፣ 5500 ዘመን አዲስ ኪዳን ደግሞ 2017 ዘመን። ይህንን ደምረን፣ ቆጥረን፣ ሰፍረን ዓለም ከተፈጠረ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህ ዘመን ከዚህ ደርሷል ብላ ለልጆቿ ትናገራለች። ደምሮ ማወቅ ነው። 5500 የ ዓመተ ፍዳ ዓመተ ኩነኔ የመከራው ዘመን ነው። 2017 ደግሞ የዓመተ ሥጋዌ ዓመተ ምሕረት የሰላሙ የምሕረቱ ዘመን ነው ማለት ነው። እዚህ ላይ ነው ያለ ነው ማለት ነው። ይህንን ለማወቅ እንግዲህ መጋቢት 29 ቀንን ማወቅ ግድ ይላል ማለት ነው እና ይህ ቀን በዚህ ዕለት መጋቢት 29 ቀን ዓለሙን ፈጥሮ ከዚህ በኋላ አዳምን ፈጠረው ከአዳም ሔዋንን አመጣ። ወተከለ ሠለስተ ዕፀወት ሶስት እንጨቶችን ፈጠረ አንዷ ዕፀ ሕይወት ናት፣ ከአንድ ሺህ ዘመን በኋላ እንዲበሏት እንዲታደሱ። ሁለተኛው ዕፀ ወይን ነው። በወይን ጀርባ ያለው ፍራፍሬ እየበሉ እንዲኖሩ፣ እንዳይደክሙ፣ እንዳይራቡ፣ እንዳይጠሙ የሚጠጡት እነ የፍራጥስ ነግዮን፣ እነ የፌሶንን የመሰሉ ወንዞች ከቦታ ገነት አምላኩን እግዚአብሔርን ጌታ አስተዋውቆ የሚበላው ደግሞ ዕፅዋቱን አው ልዩ የሆኑ አትክልቶችን የሚጠብቃት ደግሞ ዕፀ ሕይወትን እንዳይበላ እንዳይነካ የእግዚአብሔር አዛዥነት የአዳም ታዛዥነት መለያ የሆነችውን በለስም ተክሎ እንዳትበላ ነው። ይህን በበላህ ቀን የሞት ሞትን ትሞታለን። የሞት ሞት ትሞታለን። ሞት ማቀላን የሞት ሞት ማለት ነው። ሞት የነፍስና የስጋ መለየት ነው። የሞት ሞት ማለት ግን እግዚአብሔር ማጣት ነው። ከዚህ ሰውረን ሁላችንን እግዚአብሔር አምላክ እና ከዚህ በኋላ ሰባት ዓመት ጠበቀ። ምንድን ሰባቱ ዓመት አለው አዳም ትእዛዘ እግዚአብሔር። ከሰባት ዓመት በኋላ አዳም እግዚአብሔርን በደለ። አትብላ የተባለውን በላ፣ አትቁረጥ የተባለውን ቆረጠ። በአጭሩ ምክንያት አለው። ሰይጣን ወደ ሔዋን መጣ፣ ሔዋን አሳታት፣ ሔዋን ደግሞ አዳምን አሳተችው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ ወጸውዖ እግዚአብሔር ለአቡነ አዳም ወይቤሎ አይቴ ሀሎከ አዳም፣ እግዚአብሔር አዳምን ጠራው ይላል። እግዚአብሔር አምላክ በፍቅር ሁላችንን የሚጠራን ጠራው። ሲጠራውም በበለስ ስር ሆኖ ድምፁን አሰማው። ይላል የት ነህ አለው። ድምፅህን ሰምቼ በገነት ስትመላለስ ፈራሁ። ረዳት እንድትሆነኝ የሰጠኸኝ ሔዋን በለስ በልታ አበላችኝ። ወርቅ አንድ ወርቅ አደረገችኝ። ራቆቷን ሆና ራቆቴን እንደሆን አደረገችኛልና ለእግዚአብሔር ነገረው። እግዚአብሔር ሔዋንን ለምን አደረግሽ አላት። ሰይጣን ነው አለች። አዳም በሔዋን አመካኘ፣ ሔዋን በሰይጣን አመካኘች። ምክንያት ግን ሊያድናቸው አልቻለም። እግዚአብሔር ልጆች ዛሬ ብዙ ምክንያቶች ሥጋ ወደሙ ላለመቀበል፣ ንስሐ ላለመግባት፣ ላለመጾም፣ ላለመጸለይ፣ በፍቅር ላለመኖር፣ በይቅርታ ላለመኖር፣ ለሰው ላለማካፈል፣ ለሰው ላለማዘን የተለያዩ ምክንያቶች ሊኖሩ ይችላሉ። አሁን ላይ በመጨረሻው ሰዓት ግን እነዚህ ሁሉ ምክንያቶች አዳኞች አይሆንም እንኳን፣ እኛ ይህን ያክል የሕዝብ ቁጥር የያዘች አለሚቀርና አዳምና ሔዋን ብርቅዬና ድንቅዬ ፍጥረታት እንኳን ምክንያት አቅርበው መዳን አልቻሉ። አምስት ሺ አምስት መቶ ዘመን ተቀጥተዋል። ይሄ እነሱ አቅም አኳያ ቀላል ቅጣት አይደለም፣ ከባድ ቅጣት ተቀጥተዋል ማለት ነው። እግዚአብሔር አምላክ ከዚህ ሁላችን ይሰውረን። ከዚህ ላይ ነው እንግዲህ አንደኛው መጋቢት 29 ቀን ዓለም የተፈጠረበት ነው ማለት ነው። ሁለተኛው ደግሞ እነሆ ዓለምን ያድን ዘንድ እግዚአብሔር ቀጠሮ ያዘ። ከማን ጋራ? ከአዳም ጋራ። ገላትያ ምዕራፍ 4 ቁጥር 4 ላይ ዋመ ህፃ ጊዜው ፈኖ ወልዶ ወተወልደ እምስት ከአዳም ጋራ እግዚአብሔር በአምላክነቱ አዳም በገነት ወርቁ ከገነት ወጥቶ በበለስ ወርቆ ከእግዚአብሔር እግዚአብሔርና አዳም የተነጋገሩት ቃል ምንድን ነው? ቃሉ የቅዱስ ጴጥሮስ ደቀ መዝሙር እንደጻፈልን ምን ይላል? ቀሌምንጦስ ነው የጻፈው። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ወለተ ወለትከ ወድብ ውስጥ ተመደብከ ወትቤዘወከ በመስቀልየ ወበሞትየ። አምስት ሺህ አምስት መቶ ዘመን ሲፈጸም ከሰማያ ሰማያት ወልጀ ከድንግል ተወልጀ መወለድ ብቻ አይደለም። እነሆ እንደ ሕፃናት አድጌ ማደግ ብቻ አይደለም፣ በዮርዳኖስ ተጠምቄ። ይህ ብቻ አይደለም እነሆ በገዳመ ቆረንጦስ ጹሜ። ይህ ብቻ አይደለም፣ ሶስት ዓመት ከሶስት ወር ከአስር ቀን እየተዘዋወርኩ አስተብሬ በመስቀል ላይ ተሰቅዬ ተሰቃይቼ አድንሃለሁ አለና ቃል ገባ። አሁን ሁለተኛው መጋቢት 29 ቀን ጌታችን ኢየሱስ ክርስቶስ ዓለሙን ለማዳን ከቅድስት ድንግል ማርያም የተጸነሰበት ነው። እሱን በሰፊው ሽፋን እንመጣበታለን። ሁለተኛው ይሄ ነው ማለት ነው። እንመለሳለን። እሱ ጋር ትስብእት ይባላል። የአምላክ መጸነስ፣ የድንግል ማርያም አምላክን መውለድ ነቢ ትንቢተ ነቢያት ነው። እንግዲህ ትንቢተ ነቢያት ሙሴ ጸባጦ ስንተባመን ዘጸአት ምዕራፍ 3 ቁጥር 6 ላይ ቅጠልና እሳት አይቷል። ቅጠል የተባለች ድንግል ማርያምና እሳት የተባለ መለኮት ነው። ሁለተኛ ነገሥት ምዕራፍ ሁለቱ ላይ ኤልሳ የተባለው ደቀ መዝሙር አዲስ ማሰሮ እና ጨው ሲል እንመለከታለን። አዲስ ማሰሮ የተባለች ድንግል ማርያም ናት። ጨው የተባለ መድኃኔ ዓለም ነው። የመረረው ደግሞ የሰው ልጅ ሕይወት ነው። የመረረውን ዓለም የጎመዘዘውን ያጣፈጠችው ድንግል ማርያም ናት። ድንግል ማርያም ያጣፈጠችው አምላክን በመውለዷ ነው እያሉ ትንቢተ ነቢያት ተናግረዋል። ሌላው ኤልያስ በሞሰብ ወርቅ ዳቦ አግኝቶ በልቶ ረሃቡን ጽሙን አስወግዶ ሄዷል። ሞሰብ ወርቅ የተባለ የድንግል ማርያም ንጽህና፣ ቅድስና ነው። በሞሰብ ወርቅ ውስጥ የተገኘው ዳቦ ህብስተ ሕይወት መድሃን ያለም ነው ማለት ነው። ሌላው ኢሳይያስ 7 14 ላይ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ስሙንም አማኑኤል ጥለዋለች። አማኑኤል ማለት እግዚአብሔር ከእኛ ጋር ነው 5500 ዘመን በረዲኤት እንጂ አዎ፣ በአምላክነቱ አዎ። ሰውና አምላክ ተጣልተ ይኖሩ ነበር እና የአምላክ ሰው መሆን የሰው አምላክ መሆን እግዚአብሔር ከኛ ጋር መሆኑ ይገለጽ ዘንድ ከድንግል ማርያም እንደሚወለድ አስቀድሞ ለኢሳይያስ ተነግሮት ኢሳይያስ አይቶ በትንቢቱ ከትቦ አስቀምጦት ነበር እና ድንግል የተባለችው ድንግል ማርያምና፣ ሕፃን የተባለው መድኃኒዓለም ዛሬ መጋቢት 29 የተጸነሰበት ቀን ነው ማለት ነው። ሌላ ሕዝቅኤል አርባ አራት ቁጥር አንድ ላይ ነው ወደ ምስራቅ መላኩ ተመልከታለኝ። በርም አየሁ። በሩ ተዘግቶ ይኖራል። ቀይ ጎልማሳ መጣ፣ ከፈተ፣ ገባ፣ እንደገና ወጣ፣ ሄደ፣ ተዘግቶ ይኖራል አለ። በር የተባለ የድንግል ማርያም ሰውነት ማሕፀን ነው። ገባ የተባለው ቀይ ጎልማሳ መድኃኔ ዓለም ነው። መጋቢት 29 ቀን ተጸነሰ። ገባ ቃል ነው። ቃልና ሥጋ ተዋሃዱ፣ ቃልና ደብ ተዋሃዱ ትስብእት በማሕፀን ድንግል ማርያም እየለቁንም ደግሞ ተዋህዶ የመለኮትና የስጋ የመለኮትና የደም መዋሃድም በድንግል ማርያም ማሕፀን የስጋን ገንዘብ ለቃል የቃልን ገንዘብ ለስጋ ማለት ነው። አዎ ይሄ ጽንሰት በዛሬው ቀን የተዋሃደው ማለት ነው። እና መጋቢት 29 ቀን ተጸነሰ፣ ታህሳስ 29 ቀን ተወለደ። ይህንን ነው እንግዲህ አየሁት እያለ ይሄ ትንቢት ሊፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ቀን መጋቢት 29 ቀን ቅዱስ ገብርኤል አዎ ከሰማይ ተልኮ መጣ። እንግዲህ የምናገኘው የሉቃስ ወንጌል ምዕራፍ አንድ ቁጥር 26 ላይ ጀምሮ የምናየው ቃል ነው። ለማንበብ ሰዓት ያጥረናል። ወሳኝ ወሳኝ የሆኑ ነገሮችን እንመልከታቸው። እንዲህ ነው የሚለው፣ በስድስተኛ ወር ይላል። በአጭሩ ስድስተኛ ወር የሚለው 5500 ዘመን ሲፈጸም ከሰማየ ሰማያት ወርጄ አድናለሁ ስላለው ያን ዘመን ቁጥር ነው። 5500 ዘመን አልፎ ስድስተኛው ዋይ ዜማ ያው ስድስተኛው ላይ ማለቱ ነው። እንደገና ደግሞ እመቤታችን በሀና የዘር ሐረግ ከአያቶቿ ተክታ በጥሪቃ አዎ ከዚያ ያለ የዘር ሐረግ ሐና ስድስተኛ አራትና ከስድስተኛ የዘር ሐረግ ላይ ከሐና ቅድስት ድንግል ማርያም ተገኘች። ከድንግል ማርያም መድኃኒዓለም ተጸነሰ፣ በድንግል ማርያም መድኃኒዓለም ተጸነሰ ማለት ነው። ስድስተኛው ወር የሚለው ይሄ ነው ማለት ነው። የሁለተኛው ሦስተኛው፣ ደግሞ ኤልሳቤጥ መስከረም ሃያ ስድስት ጀምራ ጸንሳ ነበርና መጋቢት ስድስተኛ ወሯ ስለሆነ ኤልሳቤጥ በጸነሰች አንድም ዘካርያስን ባናገረ በስድስተኛ ወር በሌላ መልኩ ኤልሳቤጥ በጸነሰች በስድስተኛ ወር በሌላ መልኩ የኤልሳቤጥ ነቀፌታ ከተወገደ በስድስተኛ ወር በሌላ መልኩ ዮሐንስ ስድስት ወር በሆኖት ሳለ ቅዱስ ገብርኤል ወደ ድንግል ማርያም ከእግዚአብሔር ተልኮ ወደ ገሊላ ወደ አንዲት ድንግል ወደ ድንግል ማርያም ወረደ ይላል። ወደ ድንግል ማርያም የወረደ መላክ በሰላሙ እንዲሁም በአማላጅነቱ ወደ ሕይወታችን እንዲመጣ መልካም ፈቃዱ ይሆንልን። በሰላም ወደ የተወረደው ወደ ድንግል ማርያም መጣ። ድንግል ማርያምን እንግዲህ ዲቃውንት በሶስት ቦታ አግኝቷታል ብለው ይተረጉማሉ። በጭሩ እንናገረው የመጀመሪያ ውሃ ልትቀዳ አደራ ጥብቅ ነው፣ ሰማይ ሩቅ ነው ከቤተ መቅደሱ ትውጣልን ብለው ቢያስወጧት በቤተ ዮሴፍ ነው የተገኘችው። ዮሴፍ እንግዲህ እንደሚታወቀው የድንግል ማርያም እድሜዋ በነሐሴ ሰባት ቀን ተጸነሰች፣ ግንቦት አንድ ቀን ተወለደች። ሶስት ዓመት በእናታ አባቷ ቤት ቆየች። በሶስት ዓመቷ ወደ ቤተ መቅደስ ገባች። አስራ ሁለት ዓመት በቤተ መቅደስ ቆየች። አንቀጸ ብርሃን በተባለው ከመዝነ መርኪ ያሰርተው ክሌታ ዓመት እንዘትትናት ዘዚማ በመላይ እንዲህ ተቀመጥሽ ኖር ሺል እና በእናት አባት ሶስት ዓመት ከቆየሽ በኋላ ወደ ቤተ መቅደስ ገባች። በቤተመቅደስ መቅደስ 12 ዓመት ነው እሺ፣ 12 ዓመት እና ሶስት ሲገቡ 15 ዓመት ነው። አስ 15 ዓመቷ ቅዱስ ገብርኤል መጣና እ አናገራት ነው የሚለው። አሁን ከቤተመቅደስ መቅደስ በ10 እንግዲህ 12 ዓመቷ ነው ቤተ መቅደስ ውስጥ የእናት አባቷ ቤት እድሜ ሲደመር 15 ዓመት ነው። በ15 ዓመቷ ከቤተ መቅደስ ትውጣልን ብለው ከቤተመቅደስ ወጣ ወደ ዮሴፍ ቤት ገባች። ዘካርያስ አዎ፣ በሶስት ነገር ዮሴፍ እንዲቀበል ተደርጓል። አንደኛው እጣ ወጥቶለታል። በሁለተኛ እርግብ በላይዋ ላይ አርፋለች። ሦስተኛ በበትሩ ላይ በቤተ መቅደስ ሲጸለይ አድሮ ዮሴፍ ድንግል ማርያምን ይዞ መሄድ እንደሚገባው፣ መፍራት እንደማይገባው ተነግሮት ይዞ ሄዷል ማለት ነው። በዚህ ሰዓት ላይ የዮሴፍ ሚስቱ ሞታለች። ልጆቹ ያለ እናት እያደጉ ነበርና ነጋዴ ነው። ሊነግድ ሲሄድ ሰማይ ሩቅ ነው፣ አደራ ጠብቅ ነው የልጆችን ነገር አደራ ብሏት ሂዶ ነበርና፣ በዚህን ጊዜ እንስራዋን ነጥቃ ኋለት ቀዳ ሄደች። የመጀመሪያው ቦታ ነው። ውሃ ቀርታ ስትመለስ አልፎ ሲሶ በእዝና ሁሎ ዘለሃቆ ነገራ በጆሮዋ ጠጋልና ሳይቀንስም ሳይጨምርም ደስ ይበልሽ ያላት። ይህን መተርጉማን በሁለት አይነት መልኩ ይናገሩታል። ቅዱስ ያሬድ በዛሬው ድጓ ደንገጸትም ቃሉ ወሰይ ተናግሮ ይላል። ከንግግሩ የተነሳ ደነገጠች ይላል። መዝሙረኛው ልበ አምላክ ዳዊት ደግሞ በመዝሙር 97 ቁጥር 8 ላይ ሰማት ጽዮን ወተፈሳት ወተሃሴ አዋልደ ይወዳ። ጽዮን ሰምታ ደስ አላት ይላል። ደስ አላት ይላል። ጽዮን ሰምታ ደስ አላት ይላል። ኢዮብ 13 አንድ ላይ ደግሞ ጆሮዬ ሰምታ አስተዋለች ይላል። አስተዋለች የሚያስተውል ጆሮ ለሁላችንም እግዚአብሔር ያድለን። ስለዚህ እንግዲህ እዚህ ጋር ምንጭ ላይ ነው ያለችው። ምንጩ ልትቀዳ ስትሄድ ውሻ አግኝታለች። ውሻዋን ያንን ውሻ የወርቅ ጫማዋን አውልቃ ካጠጣችው በኋላ አዝናለት ወር ሪተሊና ይላል በእሳንኪ አስተኪ ወደ ጽሙ እከል የተጠማውን ውሻ በጫማዋ ካጠጣችሁ በኋላ ቅዱስ ገብርኤል መጣና ምን አላት? ጸጋን የተመላሽ ወይ ደስ ይበልሽ ያላት ይላል እዚህ እንደው አንዳንድ ቃሎች ተናግሯል ወንጌሉ ላይ እንመልከተው የመጀመሪያው ገብርኤል ተላከ ይላል ከየት ተላከ ከሰማይ ተላከ ይላል ወደ ማን ይላል ወደ ገሊላ ይላል ገሊላ ማናለ ይላል ወደ አንዲት ድንግል ይላል የድንግል ስም ማን ነው ይልና ቅድስት ድንግል ማርያም ትባላለች ይላል ከሄዶ ምን አላት ይላል ጸጋን የተመላሽ ወይ ደስ ይበልሽ አላት ጸጋን የተመላሽ ወይ ደስ ይበልሽ ቀጠለና እግዚአብሔር ከአንቺ ጋር ነው አላት ቀጠለና ከሴቶች ተለይተሽ የተባረክሽ ነሽ አላት ቀጠለና እነሆ የማኅፀንሽ ፍሬ ቡሩክ ነው። ትጸንሻለሽ፣ ትወልጃለሽ። ከአንቺ የሚወለደው ከሦስቱ አካል አንዱ ነው፣ ቅዱሱ የእግዚአብሔር ልጅ ነው አላት። ይሄ አሁን እንግዲህ እሱ ተልኮ መጥቶ ሳይቀንስም ሳይጨምርም የነገራት ነው። የእሷን መልስ ደግሞ እንመልከተው። ይህ እንዴት ይሆናል? እፎ ይከውለን ይዘትብለን እዘያም ሴ ወንድ ስለ ማላቅ የምትነገረኝ ነገር ይሆንልኛል ይደረግልኛል፣ ብዬ እንዴት ልቀበለው እንዴት ልቀበለው እችላለሁ አለችው ይላል። ይህን ስትለው እግዚአብሔር ከአንቺ ጋር ነው ቡርክት አንቲ እምኣንስት ወቡርክ ፍሬ ከርስኪ ከሴቶች ተለይተሽ አንቺ ቡርክት ነሽ ካለ በኋላ የማሕፀንሽ ፍሬ ቡሩክ ነው ካለ በኋላ ምን አለ? እንዴት ልቀበለው ስትለው ያለችበትም፣ ምን አይደለም ወንድ ስለማላቅ እንዴት ልቀበል? ይሄ እኮ ሊሆን አይችልም። ከስነ ተፈጥሮ ምክንያቱ ወንድና ሴት አንዱ ሁነው እንጂ ልጅ የሚመጣው ሴት ልጅ ብቻዋን ልጅ አገረዱና እንዴት ልጅ እዛ ትመጣለች? ይህንን ደግሞ በድጓው ላይ ቅዱስ ያሬድ እንዲህ ይላል ማይቴ ረከብ ከዘ ከመዝብ ስራታ እንዲህ አይነት የምሥራች ከየት አገኘ? እንበለ ዘር ምድር እትወተቅ ያለ ዘር መሬት እንዴት ታበቅላለች? ወእንበለ ምትም ድንግል ጽንሰተ ያለ ወንድ ሴት ልጅ እንዴት ትወልዳለች? ከየት አመጣሁ ብላ ተከራከረችው ይላል። እሱ ግን ቀጠለና ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ወደ አንቺ ይመጣል። ወኃይለ ልዑል ይጼልለኪ የልዑል ኃይልም ይጋርድሻል። ዘኔ ይትወለድ እምኔኪ ቅዱሱ ለእግዚአብሔር ከአንቺ የሚወለደው የእግዚአብሔር ልጅ እግዚአብሔር ቅዱስ፣ የእግዚአብሔር ልጅ ነው አላት ይህንን አላት ይህን ብቻ አይደለም መንፈስ ቅዱስ ይመጣል መንፈስ ቅዱስ አቀባ እምከርሰማ በእናትሽ ማህፀን የጠበቀሽ መንፈስ ቅዱስ ይመጣል በማህፀንሽም ስጋና ደምን ከመለኮት ጋር ያዋህዳል መንፈስ ቅዱስ ነው ስራውን የሰራው ማለት ነው እንግዲህ አሁን መንፈስ ቅዱስ መጣ መጣና ምን አደረገ መለኮት የዮሐንስ ወንጌል ምዕራፍ አንድ ላይ ያ ቃል ቀርሞ ነበረ ቃሉም በእግዚአብሔር ዘንድ ነበረ ቃሉም እግዚአብሔር ነበረ ቃል ስጋ ከሆነ ያም ስጋ ምን ሆነ ቃል ሆነ ያም ቃል ምን ሆነ ሆነ ስጋ ሆነ። ያም ስጋ ምን ሆነ ቃል ሆነ። ተገኘ ቃሉ ስጋ ስጋ የቃል ገንዘብ ለስጋ የስጋን ገንዘብ ለቃል። ያ ቃል ምን ሆነ ስጋ ሆኖ ተገኘ። ከምን ጋር ተዋህዶ ከድንግል ማርያም ስጋ ጋራ አው፣ ተዋህደ። ለዚህ ነው ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተዋህዶ። ምንድነው የስጋና የመለኮት መዋሃድ በማን በማይጸነ ድንግል ማርያም። የአምላክ ሰው መሆን የመጣው ለኩነት የአምላክ ሰው መሆን፣ አው የአምላክ ሰው መሆን ይሄ ቅዳሴ ማርያም ነአምን አበ ፈናዌ ወነአምን ወልድ ተፈናየ ወነአምን መንፈስ ቅዱስ ሰማያዊ የላከ እንደሆነ እናምናለን፣ የተላከ መንፈስ ቅዱስ እንደሆነ እናምናለን፣ የሰርጸ መንፈስ ቅዱስ እንደሆነ እናምናለን ይላል። ስለዚህ ይህንን ነገራት አዎ አላም ነው ስትል ግን ሶስት ነገር አመጣላት ክርክር በኋላ አንዱ አብርሃምና ኤልሳቤጥ አብርሃምና ሳራ ቅርታ አብርሃምና ሳራ ከሸመገሉ ካረጁ በኋላ ወይም አብርሃም ከሸመገለ ሳራም ካረጀሽ በኋላ ወንድ ልጅ አግኝተዋል አንበዋል ታውቀዋለች። ሁለተኛ፣ አክስሽ ኤልሳቤጥ ነቀፌታዋ ተወግዶ ከጸነሰች ስድስት ወሯ ነው። ሶስተኛ፣ ለዚያው እስመ አልቦ ነገር ዘይሰአኖ ለእግዚአብሔር ለእግዚአብሔር የሚሳለው ምን አለ ሲላት አካላዊ ቃል መጣና በማኅፀኗ ምን ሆነ አደረ ምን ስላለ ይኩነኒ በከመ ትቤለኒ አንተ የእግዚአብሔር አገልጋይ እንደ ቃልህ ይሁንልኝ ይደረግልኝ። አዎ ስትለው ምንድን ነው፣ አምላክ መጣና በማኅፀነ ድንግል ማርያም ተቀረጸ። መጋቢት 29 ቀን ጸነሰችው፣ ታኅሣሥ 29 ቀን ወለደችው። የዛሬው ቀን ትስብእት፣ የዛሬው ቀን ኢየሱስ ክርስቶስ የተጸነሰበት፣ የዛሬው ቀን ድንግል ማርያም በድንግልና የጸነሰችበት፣ የዛሬው ቀን ቃልና ሥጋ የተዋሃዱበት፣ የዛሬው ቀን መለኮት ከሥጋ ጋር ሥጋ ከመለኮት ጋር የተዋሃደበት የዛሬው ቀን መንፈስ ቅዱስ ወደ ማሕፀነ ድንግል ማርያም መጥቶ ስራውን የሰራበት የዛሬው ቀን ቅዱስ ገብርኤል ከሰማይ ተልኮ አበባ ይዞ ድንግል ማርያምን ያበሰረበት የዛሬው ቀን ዓለም ይድን ዘንድ መድኃን ያለም የተጸነሰበት ዓለም በተፈጠረበት የዓለም መዳን የተገኘበት ዓለም በተገኘበት ዳግማዊ ዓለም እንዲድን የእግዚአብሔር ፈቃድ የሆነበት ዓለም በተተከለበት ዳግማዊ ዓለም ሁለተኛው ዓለም እንዲድን መድኃኔ ዓለም በማሕፀነ ድንግል ማርያም የተጸነሰበት ታላቅ ዕለት ነው ማለት ነው። እሷ ምን አለች? ይሁንልኝ ስትለው አካላዊ ቃል መጣና በማሕፀኗ አደረ ነው የሚለው አዎ። ጠባብ ወትሕት በቤተ መቅደስ ዘልቀት ወለተ ዳዊት እፎ እያፍርሃ ገብርኤል ዘዜነዋ ይላል ቅዱስ ያሬድ። ታናሽ ብላቴና ሆና ሳለ አምላክን አዎ ሰማይ ወምድር ዘይ እያገምሮ ፎን ጋ ማህፀነ ድንግል ጦር ሰማይና ምድር የማይሸከመውን አዎ ማህፀነ ድንግል ማርያም እንዴት ተሸከመው በጣም ይደንቃል ኢሳይያስ 66 ላይ ደግሞ ሰማይን መንበሬ ሰማይ ዙፋኔ ነው ወምድር ይመከየደ እገሬ መሬት ደግሞ የእግሬ መረገጫ ነው አይኑ ቤተ ታንጹ ምን አይነት ቤት ትሰሩልኛላችሁ ያለው አምላክ በጠባብ በ15 ዓመት ብላቴና ማህፀን ተወሰነ አዎ ምንድን ነው የሚለው? አንድ ጥቅስ እንጨርስና አንድ ጥቅስ እንጥቀስና እንጨርሰው። ይህ መዝሙረኛው ልበ አምላክ ዳዊት ምን ይላል? ነኪር ነገሩ በእንቲአኪ ሀገር እግዚአብሔር አዎ ስለ አንቺ የተነገረው አንድን የሚነገረው ነገር ግሩም ነው፣ ድንቅ ነው፣ እጹም ነው። አዎ ታላይ ስትሆኚ የእግዚአብሔር ሀገር እግዚአብሔር ሀገር አሁን በሀገር ኢትዮጵያ ለምሳሌ አሁን 120 ሚሊዮን 130 ሚሊዮን ህዝብ ይዛለች ተብሏል። ሀገር ስለሆነች ድንግል ማርያም ደግሞ እነሆ አሁን የዓለም ቁጥር 8 ቢሊዮን አልፏል። ይህንን የፈጠረውን የተሸከመውን አምላክ የ15 ዓመቷ ህፃን በማህፀኗ ተሸከመችው። ለዚህ ነው እንዴት ተሸከምሽው፣ እንደ ምንስ ቻልሽው፣ እንዴት አላቃጠለሽም፣ እንዴትስ ደግሞ ተስማማሽ እያለ ያሉ ቅዱሳን ይፈራረቁበታል። በዚህ ቃል እግዚአብሔር ማለት ነው እና በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም የተጸነሰበት ታላቅ ዕለት ነው እና ዛሬ የተጸነሰው ታህሳስ 29 ቀን ተወልዶ ዓለሙን አድኗል። ስለዚህ የዛሬው ቀን በአጭሩ ትልቁ ቃል የምንለው አንደኛ ዓለም የተፈጠረበት በሁለተኛ ደረጃ ደግሞ ዓለምን ሊያድን ከድንግል ማርያም ሰው አምላክ አምላክ ሰው የሆነበት። ይልቁንም በአዳም ምክንያት የሰው ልጅ ዝቅታ ገጥሞት ነበር፣ ውርደት ገጥሞት ነበር፣ ትህትና መዋረድ ገጥሞት ነበር እና መድኃኔ ዓለም ሰው ሲሆን ልዕልና አገኘ። ምን ሆነ ማለት ነው? ሰው የነበረው ሰው ሰው አምላክ ሆነ ማለት ነው። አያችሁ፣ በአዳም ውርደት የሚመጣ በመድኃኔ ዓለም እድገት መጣ አዎ ትንሣኤ የመጣ በአዳም ሞት ቢመጣ በመድኃኒዓለም ትንሣኤ የመጣ ማለት ነው። ስለዚህ መጋቢት 29 ቀንን ስንመለከት ቅድም እንዳልኩኝ ዘጠኝ በዓላትን በአጭሩ እናያለን። ላንብላችሁ እነሱን ለነዋሉ ልበላችሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። መጋቢት 29 ቀን በስንክሳሩ ላይ አድምጡት ታንብቢዋለው። የመጀመሪያው ጥንተ ፍጥረት፣ ሁለተኛው ትስብእት የመድኃኒዓለም ከድንግል ማርያም መጸነት ሶስተኛው ጥንተ ትንሣኤ ዓርብ የተሰቀለው አምላክ ዓርብ የተቀበለው አምላክ በሶስተኛው ቀን የተነሳው መጋቢት 29 ቀን ነው ነው። ለዚህ ነው መጋቢት 29 ቀን ዓለም ተፈጠረ፣ መጋቢት 29 ቀን ጌታ ተጸነሰ፣ መጋቢት 29 ቀን መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ ተነሳ። ሌላው አራተኛው መጋቢት 29 ቀን ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ዕለተ ምጻት ይባላል። ዓለምን የሚወስድበት ዕለት የዕለት ነው ማለት ነው። ሌላው አምስተኛው ቅዱስ ላሊበላ ኢትዮጵያዊ ጻድቅ አዎ የተጸነሰበት ነው። አምስተኛው ስድስተኛው አቡነ ገብረ መንፈስ ቅዱስ የኢትዮጵያ ባለውለታ በቤተሰብ ክርስቶስን የሚመስሉት መቶ ሀያ ቤተሰብ ክርስቶስ አለው እሳቸው እና ስሳና ምርት ቤተሰብ ያላቸው በፅንሰቱ በመጋቢት ሃያ ዘጠኝ ቀን የመሰላቸው በልደት ሃያ ዘጠኝ ቀን የመሰለላቸው በቤተሰብም ደግሞ መቶ ሀያ ቤተሰብ የተሰጣቸው ርዕሰ መነኮሳት ርዕሰ ባህታውያን የተባሉት ገብረ መንፈስ ቅዱስ ስድስተኛ ቁጥር ነው እናገኛቸዋለን። ሰባተኛው የኢትዮጵያ ባለውለታ የሆኑት አብርሃ ወአጽብሃ አዎ፣ ነገስታት፣ የኢትዮጵያ ነገስታት። ስምንተኛው መሙዝ የምትባል በእውነት ቅድስት በዚህ በሰሜን ወሎ ገረገራ ፍላቂት በታች ትልቅ ገዳም ያላት እናትናት ናት። የተጸነሰችበት መምዑዝ የተባለ ትልቅ ገዳም አላት። በጣም ልዩ የሆነ ገዳም እሷ የተጸነሰችበት ነው። የመጨረሻው ዘጠነኛው ከሙሴ ቀጥሎ የተሾመው ኢያሱ የተጸነሰበት አለ። መጋቢት 29 ቀን ስናሰው ሄነው እና መድኃኔ ዓለም ኢየሱስ ክርስቶስ አው በድንግል ማርያም ማሕፀን ተጸንሶ ዓለምን ለማዳን የፈጠረውን ዓለም፣ የጠፋውን ዓለም፣ የወደቀውን ዓለም ሊያድን የተጸነሰበት ዕለት ነውና እንኳን አደረሰን፣ እንኳን አደረሳችሁ። ለዚህ ቀን ያደረሰን አምላክ ለብርሃነ ትንሣኤው በሰላም ያድርሰን። ገብረመስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ሚዲያውን አሳድጉ። እግዚአብሔር አምላክ እንግዲህ ዛሬ ለመጋቢት 29 ቀን ያደረሰን አምላክ ለሆሳዕናው እንዲያደርሰን። ሚያዚያ አምስት ቀን ሆሳዕና እንላለን። ሚያዚያ 10 ቀን ስቅለት፣ ሚያዝያ 11 ቀን ቅዳም ስውርን፣ ሚያዝያ 12 ቀን ትንሣኤ። የትንሣኤው ባለቤት ሁላችንን የሚጎብኘን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ክብር ምስጋና ይድረሰው። አሜን።